ሰላም ውድ ተመልካቾቻችን እንደምን አላችኋል? ዛሬ በአዲሱ የዩቲዩብ ቻናላችን ተገናኝተናል እና ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃለን። ዛሬ ለማንሳት የወደድነው ስለ አርሰናል አርሰናል ቀጣይ አመት ማንም ቢያስፈርም ስኬታማ ይሆናል የሚለውን ነው የምናየው አርሰናል በአሁኑ ወቅት ያለበት ሁኔታ ይታወቃልና ሊቨርፑል በአስራ 12 ሁለተኛ ደረጃ ነው የሚገኘው። የዋንጫው ጉዳይ ኦሬዲ ያከተመ ነገር ነው። አሁን አርሰናል ለወደፊቱ ለቀጣይ ዓመት ምን ቢሰራ ምን ቢለውጥ ቡድኑ የዋንጫ ተፎካካሪ ይሆናል፣ ዋንጫ ያነሳል የሚለው አርሰናል አሁን ባለበት ደረጃ ሻምፒዮንስ ሊጉ ትንሽ ተስፋ ያለው ይመስላል። ነገር ግን ፊት ያለውን ማድሪድን ማለፍ የግድ ይሆናል። አርሰናል ቀጣይ ዓመት አስፈርማቸው አሉ ተብሎ እቅዶች ውስጥ እቅዶች ውስጥ የያዛቸው ተጫዋቾች አሉ። ከእነዚህም ውስጥ አንደኛ ዘጠኝ ቁጥር ዘጠኝ ቁጥር ለአርሰናል አስፈላጊው በጣም መሰረታዊ ነገር ነው። አርሰናል በአሁኑ ዓመት በዘጠኝ ቁጥር ተጫዋች በጣም የተቸገረ ነው። ቡድኑም እየታመሰ ነው። ትክክለኛ ዘጠኝ ቁጥር የለም። አብዛኞቹ በሐሰተኛ ናቸው። ከአማካኝ ተነስቶ የሚጫወቱ በሐሰተኛ ዘጠኝ ቁጥር የሚያጫወታቸው ተጫዋቾች ነው ያሉትና በአሁኑ ጊዜ እንደውም አጥቂ የለውም። ዘጠኝ ቁጥር አጥቂ እንደሌለው ማንም ያውቃል? ሜሪኖን በዚ እኔ ለምን እንደሆነ ባላውቅም ዘጠኝ ቁጥር ማድረጉ አልስማማበትም አልስማማበትም። ይሄ የሆነው ብዙ ታዳጊ ተጫዋቾች አሉ፣ ተስፋ ያላቸውና ሪል ዘጠኝ ቁጥር የሆኑ ተጫዋቾች አሉ። ስለዚህ እነሱን መሞከር ይችላል በሚለው ሀሳብ እኔ እደግፋለሁ እና አሁን ሜሪኖን ወደ ኦልሞስት ወደ ስድስት ሰባት ጨዋታ ተጫወተ። ምንም ያመጣው ነገር የለም። አንዳንድ አንድ ጨዋታዎች ላይ በእርግጥ ጎል ያስቆጥራል፣ ግን ምንም ለዘጠኝ ቁጥር ባህሪ የማይመጥን ተጫዋች ነው ብዬ አስባለሁ እኔ በበኩል እና አርሰናል በጣም ብዙ መሻሻል ያለባቸው ነገሮች አሉ። አሁን በክረምት ውስጥ ሊሸጣቸው ያሰቡ ብዙ የአርሰናል ተጫዋቾች አሉ። ከነዚህ ውስጥ ቶማስ ፓርቴ፣ ቁጥራን ተጫዋች፣ ኪቢዮር እነ ራሂም ስተርሊንግ በውሰት መጥቷል። ወደ ነበረበት የራሱ ክለብ መመለሱ አይቀርም እና አርሰናል ብዙ ብዙ ተጫዋቾችን ይለቃል። በምትኩ ተጫዋቾችን ማስፈረም ግዴታ ውስጥ ገብቷል። ከነዚህ ውስጥም አንደኛና አንደኛ ዘጠኝ ቁጥር ቦታ ላይ መድፈን ያለበት መሰራት ያለበት ቦታ ነው። ከዚህም በመቀጠል ወደ መሃል አለ መሃል ላይ መሃል ላይ አንድ ስምንት ቁጥር ግዴታ ነው። አንድ ስድስት ቁጥር ማለት ይሄ ተጫዋቾቹን የሚያግዝ ተጫዋቾች አንዳንድ ቢገኙ ላርሰናል አስፈላጊ ነው። ምክንያቱም የስኳድ ዴፕዝ ጥበት መኖር የለበትም። በዚህ ቡድን ውስጥ ለቀጣይ ዓመት ዋንጫ ተፎካካሪ ይሆናሉ ብሎ ካሰበ እንደዚህ አይነት ነገሮች መወገድ አለባቸው ብዬ አስባለሁ። አሁን ቢያስፈርማቸው ተብሎ ከሚጠበቁ ተጫዋች ውስጥ እንደ ሀሳብ መሆን ያለበት አሁን አንደኛውን አንደኛው ዘጠኝ ቁጥር ላይ ሊያስፈርሙ ያሰበው አሌክሳንደር አይሳቅ ነው። የልጁም ጥራት ማንም የአርሰናል ደጋፊ እሱ ልጅ ቢመጣ ማንም የሚቃወም ያለ አይመስለኝም። ምክንያቱም ከተጫዋቹ ጥራት፣ ከተጫዋቹ ጨራሽነት፣ ከተጫዋቹ ባህሪ የአርሰናል ደጋፊዎች ዴፊኒትሊ ቢመጣ የሚደሰቱበት ተጫዋች። ይሄ ተጫዋች አንድ ለአንድ ጎበዝ ነው፣ ድሪብል ጎበዝ ነው። ከስጤን ቁጥር የማይጠበቅ ሄዶ ዲፌንስን የማገዝ ባህሪ ያለው ልጁ ዘጠኝ ቁጥር ፊኒሽንግ ላይም ኤግዛክት ቦታ ላይ የተገኝቶ የሚጨርስ ተጫዋች ነው እና ሁሉ ነገር ያሟላ ተጫዋች ነው። ይሄ ድንገት ካልተሳካ ይሄ በሌላ ክለብ ከተነጠቁ እንኳን ሁለተኛ አማራጫቸው ከጀርመን ነው፣ ከአርቢ ሌይፕዚግ ቤንጃሚን ሼሽኮ። ይሄ በተክለ ሰውነቱ ገዘፍ ያለ ተጫዋች ያው፣ ከሃላንድ ጋር ይነጻጸራል። ይህም በፊኒሽር የሚባል ተጫዋች ነው ኳስ ካገኘ ያለ ረህራህ የሚጨርስ አይነት ተጫዋች ነው እና ይህ ተጫዋች ቢፈርም ለአርሰናል በጣም ጠቃሚ ተጫዋች ነው፣ ጠቃሚ ተጫዋች ነው እና ሶስተኛው ደግሞ እንደ እቅድ የተያዘው የመስመር አጥቂዎችም ማለት ነው። ኒኮ ዊሊያምስ ኒኮ ዊሊያምስ አርሰናል ራዳር ውስጥ ከገባ ትንሽ ሰንበት በት ብሏል። ልጁ ብዙ ፈላጊዎች አሉት ይታወቃል። ሊቨርፑል፣ ሲቲ የተጫዋቹ ጥብቅ ፈላጊዎች ናቸው። አርሰናል ከነዚህ ክለቦች ፈልቅቆ ልጁን ያስፈርማል ለሚለው ጥያቄ ምልክት ውስጥ ይገባል። ምክንያቱም ልጁ ታዳጊ ነው፣ ወደፊት ብዙ ተስፋ ይጠብቀዋል። ብዙ ክለቦች እሱን ሊያስፈርሙት ይፈልጋል። አሁን በእሱ ምርጫ ላይ የተወሰነ ነው ክለብ የመምረጥ እና ይህን ልጅ ያስፈርመዋል ብዬ በእኔ ሀሳብ የማይሆን ነገር ይመስላል። ምክንያቱም በጣም ከሱ የበለጡት ጥራት ያላቸው ትልልቅ ክለቦች ይፈልጉታል። በአሁን ጊዜ ለዋንጫ ቅርብ የሆኑ የጣሊያን የስፔን፣ የእንግሊዝ ክለቦች አሉና ይህን ልጅ ያስፈርሙታል ተብሎ ይጠበቃል። አርሰናል በአሁን ጊዜ ትኩረት መስጠት ያለበት ለቀጣይ ዓመት አንድና አንድ ግጽ ዘጠኝ ቁጥሩን ከደፈነ ሌላው ቀሪ ነው። አሁን አማካይም ቦታ ላይ ዙቢሜንዲ ለማምጣት ኦሬዲ የጨረሰው ነገር ነው። ተጫዋቹም በዚህ ክረምት ይፈርማል ተብሎ ይጠበቃል። አርሰናል ይህን ይህን ካሟላ ቲሙ አሪፍ ይሆናል ብዬ እምነት አለ። አንድ ዲፌንሲቭ ሚድፊልደር ራይዝ የሚያግዘው እና አታኪንግ ሚድፊልደር ቦታ ላይ ደግሞ ኦዴጋርን የሚያግዝ አንድ ተጫዋች ቢፈርም አርሰናል ቀጣይ ዓመት ዋንጫ ማይበላበት ምንም ምክንያት የለውም ብዬ አስባለሁ። ሁሉም ዲፓርትመንት የተሟላ ነው። ተከላካዩ ተከላካዩ ሁሉም የሚያውቀው ነው። ማንም የማይነካው ነው። ግን አንዳንድ ወሬዎች እንትን እንደሚሉት ሳሊባ ማድሪድ ሊሄድ ይችላል የሚባል ወሬ አለእና ይህ ተጫዋች ማድሪድ ሄደ ማለት አርሰናል እንደ አዲስ ፈርሶ ይገነባል ማለት ነው። ይህ ምንም የማያከራክር ጉዳይ ነው እና አንድና አንድ ነገር መስራት ያለበት የአጥቂ ቦታ፣ የአማካኝ ክፍል ይህን ከሰራ አርሰናል ቀጣይ ዓመት ዋንጫ የማያመጣበት ምንም ምክንያት የለውም። በአሁኑ ዓመት አርሰናል የጤጤን ቁጥር ቦታ እጦት ነው እንጂ የተጫዋቾች ጉዳት ቲሙን በፈለገው መንገድ እንደሄድ አድርጎታል ይህም የሆነበት ምክንያት አንዱ ጉዳት ነው ጉዳት ክለቡን እያሳሳው የመጣ ይመስለኛል ከሆነ ሳምንት በኋላ ፕሪሚየር ሊጉ ላይም ተዳክሞ ታይቷል አሁን ሻምፒዮንስ ሊጉ ነው ያለው ተስፋ ሻምፒዮንስ ሊጉ ላይ እንኳን ተስፋ አለው የለውም ምክንያቱም የአስራ አምስት ጊዜ ሻምፒዮን ሪያል ማድሪድ ፊትለፊትዋል እሱን ጥሎ ካለፈ ሜ ቢ ተስፋ ሊኖረው ይችላል። አርሰናል እንደ ክለብ እንደ ክለብ ከተጫወተ ማድሪድን ያሸንፋል። ቢሆንም ግን ጉዳት ዝርዝሮቹ በስተዋል። አሁንም ሜሪኖን ዘጠኝ ቁጥር አርገ ለመጫወት በጣም አስቸጋሪ ይመስለኛል። እኔ እንደ ሀሳብ ለአቀብ የምፈልገው ነገር ምክንያቱም ሜሪኖ ዘጠኝ ቁጥር ቦታ ለእሱ ይገባዋል የሚል እንትን የለኝም እና ቦታ ያዝ፣ ትንሽ ትንሽ ተስፋ ያሳያል፣ ግን ተስፋው ይሄን ያህልም አይደለም። ገባ ወጣ የሚል ተስፋ ነው እሱ ላይ የሚታይ ሚካኤል ሜሪኖ ላይ ሚካኤል ሜሪኖ ላይ ወደ ስምን ቦታ አስበው ቢያጫውትና አዲሷን ታዳጊ ዘጠኝ ቁጥር የሀያ ሁለት አመቱን ናይጄሪያዊ አሰልፈው ቢሞክረው ባይ ነኝ ምክንያቱም ልጁ ሀያ ሁለት ዓመቱ ሆኖ ብዙ የጨዋታ እድል ባያገኝም ግን እድሜ በስሏል ከዚህ በኋላ ምን የሚጠብቀው ነገር ያለ አይመስለኝ እና እንደ ሀሳብ ዘጠኝ ቁጥር ላይ ልጁን ሞክሩት ቢያየው ተመራጭ ነው ላለው ሚካኤል አርቴታ ቀጣይ ዓመት ግን ብዙ መሰራት ያለባቸው ስራዎች አሉ በአርሰናል በኩል ዘጠኝ ቁጥር አማካኝ ካስፈረመ ቲሙ ሙሉ ይሆናል። በአሁኑ ሲዝን ደግሞ በአሁኑ ሲዝን አርሰናል ያው የዋንጫ ተፎካካሪ ነው። ለሻምፒየንስ ሊግ ይታወቃል። ሻምፒየንስ ሊግ ከሀገራት ጨዋታ በኋላ ይመለሳል እና በዚህ ሰዓት ከሚመለሱለት ተጨዋቾች መካከል ቡካዮ ሳካ አንዱ ነው። ቡካዮ ሳካ ያለ ጥርጥር ያርሰናል ወሳኙና ምርጡ ተጫዋች ነው ማለት አያዳገትም። ምክንያቱም ቡካዮ ሳካ በተሰለፈባቸው አብዛኞቹ ጨዋታዎች የጎል ተሳትፎቹ ላቅ ያሉ ናቸው ላቅ ያሉ ናቸው። እሱ በሌለበት ጨዋታ ላይ አርሰናል ምን ያህል እንደሚቸገር እናያለን። እሱና ማርቲን ኦዴጋርድ ማርቲን ኦዴጋርድ ሰሞነኛ አቋሙ አሪፍ ባይሆንም ግን ያው ልጁ ምንም ቢሆን ለአርሰናል ደቤስት ደቤስት ሚድፊልድ ነው ደቤስት ሚድፊልድ ነው። እና አርሰናል አንዳንድ ክፍተቶቹን ከሞላ ቀጣይ አመት ቀጣይ አመት ይሻሻላል የሚል ተስፋ ነው ያለኝ ተስፋ አለኝ። እና አርሰናል በዚህ ጉዳይ ቢሰራበት እኔ ምንም ማይስተካከልበት ምንም ምክንያት የለም ብዬ አስባለሁ። በአራት ሶስት ሶስት ፎርሜሽን አርቴታ በለመደው አስተላለፍ ተጫዋቾቹም ፍሪ ሆኖ እንዲጮቱ ያግዛቸዋል ብዬ አስባለሁ። ዘጠኝ ቁጥር ቲፒካል ዘጠኝ ቁጥር ለአርሰናል ግዴታ መፈረም አለበት። ቲፒካል ዘጠኝ ቁጥር ዲፌንሲንግ ሚድፊልደር ላይ አክታኪንግ ሚድፊልደር ላይ ለሁለቱ ተጫዋቾች ለዴክላን ራይስና ለማርቲን ኦዴጋርድ ተቀያሪ ተጫዋች ያስፈልጋል። እነሱ አቋማቸው በወረደበት ሰዓትም ሊቀየር የሚችል ተጫዋች ሊኖር ይገባል። ጉዳት ላይ በሚሆኑበት ሰዓት በነ ቡካዮ ሳካ ቦታ ላይ በነ ማርቲኔሊ ቦታ ላይ ያው አሉ፣ ግን ያው ይበልጥ ማጠናከር ያለበት ይመስለኛል አርሰናል። ያው እንግዲህ ተመልካቾቻችን ዛሬ በአርሰናል ጉዳይ ላይ ይሄን ካልን ይበቃል። ቀጣይ ደግሞ በሌላ ፕሮግራሞች እንመጣለን፣ አዳዲስ ሀሳቦችን ይዘን እንመጣለን። እስከዛው መልካም ጊዜ ይሆንላችሁ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘኖታል። መልካም ጊዜ